ሰላም። ከምቀናባቸው የአውሮፓውያን ባህሎች አንዳንዶችን አንስቼ እኛ ሀገር ቢደረጉ ብዬ የምላቸውን ነገሮች ለማንሳት ነው። ዛሬ ከጀርባ የምታዩት ወንዝ ብዙ ጊዜ አሳይቻቸዋለሁ። በጣም ሞልተዋል። ዛሬ የከተማ ውስጥ ወንዝ ነው። እኛ ቢሆን በታሪካችን ላይ ጽፈነው ነው ከአለም አንደኛው ከአፍሪካ ሶስተኛ ብለን እንናገርለት ነበር። ግን ይሄ ሰው ሰራሽ ወንዝ ነው። ወንዝ እንዲህ እንዲሆን ያደረጉት እነሱ ናቸው። አንድ ከምንቀናባቸው ነገሮች ይሄ ነው። ከተማ ውስጥ እኛ ጋር በፍሳሽ በምናምን ድሬኔጅ በዛ የምንቸገረውን ነገር እነሱ እንዴት አድርገው በአንድ ውሃ ሁሉ ወደ አንድ ቦታ እንዲሄድ አድርጎ ወንዝ እንደሰሩ ያሳያል። ይሄ አይደለም ዋናው አላማ። ዋናው በቅርብ ቀን ከአብሮኝ የሚሰራ የዚህ ሀገር ተወላጅ የሆነ ሰው ከስራ ቀደም ብሎ ሲወጣ አየሁት እና በአጋጣሚ ፊት ለፊት ተገናኘና ወዴት ነው ምናምን ስለው፣ አይ ይሄድኩ ነው እንደ ገና አይደለም ወይ ሰአት ስለው፣ አይ ይሄድ ጉዳይ አለኝ ምናምን፣ ያለ ወትሮ ምንድን ነው ይሄን ያህል አጣዳፊ ነገር ስራ በዚህ ሰዓት የሚያስኬድ አልኩት። ስለ ምን አለኝ የእጮኛዬ የእጮኛዬ ልደት ነው አለኝ። እጮኛዬ ልደት ነው እና የጮኛዬን ልደት ነው ስለኝ ተገረብኩ። የገልፍሬን ልደት ስለሆነ ይሄ ብቻ አይደለም አጋጠመኝ፣ ሁለት ሶስት ሰዎች እንደዚህ ሲሉ አጋጠሙ። እኛ ሌላው አፍሪካውያን ባጠቃላይም ሌላው ይመስለኛል ከአውሮፓ ውጭ ያለው ማህበረሰብ ለእንደዚህ አይነት ነገሮች ቦታ አንሰጥም። ጭራሽ የጮኛችን የገልፍሬንዳችን ወይም የሚስታችንን ልደት እንኳን የምናውቁት በጣም ጥቂት ነው። አይደለም እናከብርላቸው አይደለም ጊፍት ልንሰጥ አይደለም እነሱ ከጎናቸው ልንቆም አይደለም ቀኑን አስታውሰው እንኳን ቴክስት ለመላክ በጣም ሰለጠነ ሰለጠነ ሰው ነው ይሄን የሚያደርጉ። እነሱ ግን በሕይወታቸው ውስጥ አምነውባቸው የሚያደርጓቸው ነገሮች በጣም መሰረታዊና በጣም አስፈላጊ ናቸው። ለማይረባ ነገር ጊዜያቸውን አያጥፉም። በቃ አንድ ሰው የፍቅር ጓደኛ ከያዘ ያቺ ሴት የህይወት አጋር ነች የህይወቷ አጋር ስለሆነች አብሮ እንደሚኖር ወስኖ ነው። ስለዚህ ሁሉ ነገሯ ይመለከተኛል ብሎ ነው የሚያስበው የአውሮፓ ሰው። የኛም ሰው ይኖር ይሆናል ግን ብዙ አይደለም ብዬ ሌላም ወድላቸው አንድ ምንድነው የቅርብ ሰው ይሞትባቸዋል፣ አባት፣ እናት፣ አያት ይሞትባቸዋል። ከስራ ቦታ ለግማሽ ሰዓት ብቻ ከስራ ወይ አስፈቅዶ ወይ ደግሞ የሆነ ነገር የሆነ ነገር ሞልቶ ፈቃድ ሞልቶ ሄደው ቀብረው ይመለሳሉ። ቤት ሄደ ነበረ ቅድም ምን አመስታቸው አያቴ ቀብር ላይ ለመገኘት ሄጄ መጣሁ፣ አባቴን ቀብር ላይ መጣሁ። ለየማዘን ስሜት ሊያሳዩ ይችላሉ። የዛን ቀን ከሰው ጋር ላይ ሊያወሩ ይችላሉ። ግን ይሄ እንደኛ መነፋረቅ ያውቁታል። ከመጀመሪያውኑ ሐኪም ሐኪም ቤት ይሄዳል ማንም ሰው ሲታመም፣ እዛ ሀገር በሽታውም እንደሆነ ይታወቃል። ከዛ መቼ እንደሚሞት ሐኪሞቹ ግምት አለ እግዚአብሔር የሚለውና ሐኪም የሚለው የተለያየ ቢሆንም ግን አእምሮ፣ ቤተሰቡ የተዘጋጀ ነው። ልጆቹ ሚስቱ፣ የሰውየው የሚሞት ከሆነ ወይም ሴትዮ የምትሞት ከሆነ ሰውየው፣ ልጆቹ፣ ቤተዘመድ አውቆ ነው የሚጠብቀው እራሱን። በቃ ሞት የማይቀረዳ ነው። ስለዚህ መነፋረቅ፣ እየየ ማለት ምን ማለት? ሚያለቅስ ሰው ሊኖር ይችላል፣ ግን እንደኛ አይደለም። በቃ ወደ ቀበረ መጣ፣ ወደ ስራው። ከዛ በማግስቱ አባቱ የተቀበረበት ቦታ ሄዶ አበባ ያስቀምጣል። በሌላ ቀን እንደዚህ እያደረገ ወይ በሳምንት አንድ ቀን ወይ በወር አንድ ቀን እያለ ከታሪኩ ይወጣል። ከታሪክ ይወጣል። እኛ ግን ሀዘን ይዘን በጣም ከማጥበቃችን የተነሳ በሀዘን ቦታ የሚወጡ ያልተገመቱ ወጪዎች እኔ በዚህ በድህነታችን ላይ ሌላ ድህነት የሚጨምሩ ሆኖ ነው ያገኘኋቸው። አይታችሁ እንደሆነ በአሁኑ ሰዓት እኛ ሀገር ውስጥ ሰው ሲሞት የሚደረገው ድግስ፣ አንዳንዱ እኮ ተበድሮ ነው፣ አንዳንዱ ቤቱን ያስይዛል ይባላል፣ አንዳንዱ መኪና ሸጦ ነው፣ አንዳንዱ ለውርስ የተዘጋጀውን ነገር ለልጆች ማሳደጊያ የተባለውን ነገር ነው ለዛ የሚያውሉ። ሰው መሞት ያለ ነው። በቃ ሰው ይወለዳል፣ ይሞታል። ይሄ መልመድ ይኖርብናል። ሌላ ምንድነው? ለቅሶ የሆነ ሰው ከሞተ በአውሮፓ ጋዜጣ ላይ ይወጣል፣ የመጨረሻው ገጽ ላይ ጋዜጣ ላይ በየሳም በየቀኑ በሚወጣው ጋዜጣ ላይ የሞቱ ሰዎች ስም ዝርዝርና ፎቶአቸው ይወጣል እንጂ ቀብር ተብሎ መአሶ ሲንጋጋ አታዩ። እኛ አገር እኮ አንዳንድ ቀብር የሚባሉት እኮ በጣም በጣም በሺዎች የሚቆጠሩ ሰዎች ናቸው የሚገኙት። አንዳንድ ሰው ለባህሉ እና ለሥርዓቱ ለመገዛት ሲል እዛ ቀብር ለመገኘት ከስራ ሁሉ ሊባረር ይችላል፣ ማስጠንቀቂያ ሊወስድ ይችላል። እዛ ለምሳሌ አንድ ሰው የቢሮ ሰራተኛ ቢሆን፣ የመንግስት ሰራተኛ ቢሆን ቀብር ለመሄድ ብሎ ሲሄድ እዛ የተቀጠሩት ሰዎችስ ባለ ጉዳዮችስ? እንደዚህ እንደዚህ አይነት ቀላል የሚመስሉ ከባድ ነገሮችን ብናስተካክል አንዳንድ ለኢኮኖሚያችንም ለባህላችንም ለኑሯችንም ለአስተሳሰባችንም የሚጠቅሙ ነገሮች ሆኖ እናያቸዋለን እና ከአውሮፓውያን ከምቀናባቸው ባህሪያቸው ለቅሶ አለማካበዳቸው፣ ሰርግ አለማካበዳቸው። ሰርግ ጥቂት ሰው ነው የሚጠራው፣ በቃ አምስት ወይም ስድስት ሰው በጣም ቢበዛ እንደዛ ተጠርቶ በቃ ሰርግ ይደረጋል፣ ተጋቡ ይባላል። እና አሁን ይደረጋል እንጂ እንደኛ ለሰርግ ቤተዘመድ አዋጥቶ የእንትን ግሩፕ፣ የእንትን ቡድን፣ የእንትን ቡድን፣ የመጠጥ ክፍል፣ የስጋ ክፍል፣ የመስተንግዶ ክፍል የሚባል ትልቅ አደረጃጀት ተደርጎ ዘመድ ሁሉ ኮንትሪቢዩት አድርጎ ነው ሰርግ የሚደረገው። እነዚህ እነዚህ ነገሮች ወደኋላ አልወሰዱንም ወይ? ከአውሮፓውያን እችን እችን ብንወስድ ለእኛ አይጠቅሙም ትላላቸው ወይ? ኮሜንት ላይ አስተያየት ስጡልኝ። ምክንያቱም ምን አገባ ምናም፣ ሰው በደገሰው ምናም እንደሚለኝ ሰው ጠብቃለሁ። ብዙ ሰው እንደዚህ እንደሚለኝ ግን፣ እንደ ባህል ብናስተካክለው ጥሩ ነው ብዬ ነው የራሴን አስተያየት ስጠው። ስላዳምጣችሁ ያመሰግናለሁ። እግዚአብሔር ይስጥልኝ።